ሶስት ጊዜ ጮሃ፣ አጓር ተውጣ። ቶሎ በል፣ ዘርጉ ዘርጉ። በጌታ በኢየሱስ በኢየሱስ በኢየሱስ፣ አጓር ተውጣ። ቀጥል። በኢየሱስ ስም የመጨረሻ ጠላትና ሂድ ፍጠን ፍጠን ፍጠን በኢየሱስ ስሜ። ትግስት አማር እባላለሁ። የመጣው ከካናዳ ካልጋሪ አልበርታ ነው። በጌታ ነኝ። ግን ለተወሰነ ጊዜ ያው ወጥቼ ነበረ። በራሴ አለም ነበርኩኝ ማለት ያው ቤቴ ውስጥ ቀማምሳለው፣ ዘፈን ነው የማየው ድራም ሙቪ ነው የማየው። እና ለአንድ ለአራት አመት ብቻ ብቸኛ ነበርኩኝ። እና ለአስር አመት እንቅልፍተኝ ይቻላል አልተኛም። ስትረስ አለብኝ እንቅልፍ ማጣት ማይግሪን ያስይዞኛል። ለአስር አመት ማይግሪን አሞኝ ያመኝ ነበር አስር ዓመትም ጥልፍ አልተኛሁም። አሁን ሶስት አመት በዛ በሁለቱ ምክንያት አሁን ደም ብዛት አለብኝ፣ ሃይ ብሌድ ፕሬሽር አለብኝ እና ያው እሳር አለውኝ። ከስራ ስወጣ የምከፍተው ዘፈን ነው እና ዘፈን ከፍቼ ነው ማየው። ቸርች አልሄድም ብዙ ጊዜ። ግን ራሴ ማጥፋት ነው የምፈልገው። ሁለት ሶስት ጊዜ ያው ጌታ ታድጎኛል ላይ ኦልሞስት ካለቀልኝ በኋላ እና ብዙ ጊዜ ምንም ቢሆን ግን ጌታ እንጠራለን። በቃ ኢየሱስ አባቴ ነው ክፉ ነገር ሲመጣ እችን ወርድ ጠቀማለሁ እና ያው ጌታ ይጠብቀኛል። እዚህ ልመጣ የቻልኩበት ምክንያት ሁሌ ያው እንዳልኩ ከስራ ስገባ ያው ዘፈን ነው የምከፍተው እና ዩቱብ ውስጥ ገብቼ ስከፍት ያው ብዙ ስዕሎች ይመጣሉ እና ሳይ ነቢ ሱራፌል ነው ማይክ ይዞ ያየሁትን አብሎ እና ኦ አዲስ ዘፋኝ ደግሞ መጣ እንደ ብዬ እኔ ዘፈን ልጨፍር ነው። ክሊክ ሳደርገው ገና ስከፍተውቱ በኢየሱስም ሲል ወደቁ። እኔ ከዛ በኋላ በቃ ይገስጻል፣ ይጮሃሉ ምናምንና ዳዴ ነው ያልኩት። ቤት ውስጥ አይቼ አላውቅም። በቴሌቪዥን መስኮት የምትከታተሉኝ ከኛ ጋር አብራችሁ ጸልዩ። አሁን አሁን፣ አሁን ጸልዩ። አሁን ጸልዩ። እግዚአብሔር አስደናቂ ነገር በህይወታችሁ ያደርጋል። አስገራሚ ነገር በህይወታችሁ ያደርጋል። የጄኔሬሽን ከርስ ይሰበር። የትውልድ መርገም ይሰበር። የሞት ኃይል ይሰበር። የበሽታ ኃይል ይሰበር። የጭንገፋ ጉልበት ይሰበር። የውድቀት የውድቀት በኢየሱስ ፌለር ፌለር ኢት ዊል ቢ ሪሙቭድ ፍሮም ዩር ላይፍ ኢን ዘ ኔም ኦፍ ጂሰስ አሁን ፌለርን ከሕይወታችሁ ላይ ቆረጠ። እና እንደዛ እያልኩኝ በቃ ተመቼኝ፣ ዘፈኑን ተውኩት። ለሊቱም ሙሉ ሳየው አድርኩ። ሐሙስ ከስራ ገብቼ ማለት ነው። አርብ ከስራ ቀረው። በቃ ደስ አለኝ። ምንድን ነው አንደኛ መንፈስም ይዋጋኛል፣ እንድወጣም እንድዘጋም ይፈልጋል። እኔ ደግሞ ማንም ሰው የለኝም። ኢቭን ሲያመኝ እንኳን የሚደርሱልኝ ፖሊሶች ናቸው። እና ናይን ዋን ዋን ነው የምጠራው ሰው አልፈል ተከታተል ያለሁትና ዘይት ያላችሁ የሚላል እኔ ዘይት ማዘጋጀው አሁን በራሴ ውሃ ማዘጋጀውና ውሃውንም ላይ ላይ ይደፋለሁና ይተናል። ብታምንም ባታምንም እዚህ ላይ ሳረግ ያቃጥለኛል። እንዲህ የፈላዋ ነው የሚወርደው። እና በቃ እኔ በስክሪን እያየሁኝ ጉባኤ ውስጥ ያለው ነው የሚመስለኝ እና አብሬ ነው ወርሽፕም ማደርገው እና አሜን በሉ ሲል አሜን ይላለው ሲዘመር ዘምራለሁ፣ ጨፍራለሁ አብሬ እና በጣም ገባው። እስክሪኑን ይዛሎኝ እንዲ ቦታ ያላችሁ እንደዚህ እስክሪኑን ንኩና እንደዚህ አርጉ ሲል ብቻ እያልኩ ያው ደስ እያለኝ መጣ። እና አሜን በሉ ሲል፣ ያው አሜን እጄን ከልክሎኛል። አሜን ምናምን ስል አንደበቴን ያዘኝ። መጨረሻ ላይ አይኔን ያዘኝ። ተሸፈንኩ፣ በቃ ጨፈንኩ። እና አንድ ነገር ተናገርኩ ጌታን ጌታ ሆይ ፍቃድ ከሆነ ኢትዮጵያ ልሂድና በቃ ልመስክርም ልፈወስም ነጻ እና ሁሌ እንደሚያመኝ ታውቃለች። ማይ ግሪን ነው የሚያመኝ ሁል ጊዜ ግፋቢል በወር አራት ጊዜ ይታመማሉ። እና ቀና ብዬ አይደለም ሄደው እንደዚህ ብዬ ነው የሚሄደው፣ ግን ስራ እሰራለሁ፣ አላወራም፣ አልበላም፣ አልጠጣም፣ ድምፅ አልፈልግም። በጣም ከባሰብኝ በር ዘግቼ ጭለማ ውስጥ ነው የምተኛው። እና ሳይ ትጅዬ እንድጸለይልሽ ቸርች እንደምንም ብለሽ ነኝ በቃ መሄድ አለብኝ ብዬ መጣው። መጥቼ አልመጣሁም ኦልሬዲ አሁን ጨርሻለሁ ጊዜ በመከራ ነው የመጣሁት። በመከራ አሁንም በዚህ ሲለኝ በዚህ ሲለኝ ዛሬ ግን አልቀርም። እግዚአብሔር ሆይ እርዳኝ። እዛ መጥቼ ቁጭ ቤት ሳለቅስ ነበር። ዛሬ ጌታዊ ካልነካሄኝ በቃ ጠልተኸኛል ማለት ነው። ስለዚህ ወደ እዛም አልመለስም ማንም ሳየኝ 2016 እሁድ ቀን ማለት ነው። ይድረስ ለፈጠርከኝ አባቴ ለእግዚአብሔር ማመልከቻ አባ ነፍስ ካወኩ ወዲህ ጀምሮ በብዙ ውጣውረድ መከራ እስከ ዛሬ ድረስ ልቋቋመው ሊሸከመው በማልችለው በማልችልበት ሁኔታ ላይ ነኝ ያለሁት። ለአስር ዓመት በራስ ምታት ወይም በማይግሪን ስሰቃይ ቆይቻለሁ። ለአስር ዓመት በአእምሮ መታወቅ ወይም በስትረስ ለአስር አመት እንቅልፍ በማጣት ለአስር አመት በብቸኝነት መከራም በማየት በሙሉ አካሌ አፍ ቢኖ ቢኖረው ቢኖረው ሁሉንም የሁሉም የሚናገሩት ነገር አላቸው። ከዚህ ሰላም ነው የሚባል አካል የለኝም። ቆሜ ስለሚሄድ ግን በጣም ጤናማ ሰው እመስላለሁ። ነገር ግን ስለ እውነት አይደለሁም። ይህ ሁሉ አንተ ጠንቅቀህ ታውቀዋለህ፣ ምን እንደሆነ አባ። አንተ ያው ለእግዚአብሔር ነው አት ስትፈጥረኝ አንተ ስትፈጥረኝ እኮ ጤናማ አድርገህ ነው የፈጠርከኝ። ታዲያ ይህ ሁሉ በሽታ ጣጣ ከየት የመጣ ነው በእኔ ላይ የሆነብኝ? እኔ ሳውቅ የአንተ ስጦታ ያማረ፣ መልካም፣ ውብ ብቻ እንደሆነ ነው የማውቀው ታዲያ ይህን ሁሉ ስቃይ በእኔ ላይ የደረሰው ማን? ምን ልበለው? መልሱን ለአንተ ተውኩት። አሁን እኔ ሁሉንም ነገር አቅቶኛል። እንደ ሰው ደስታ በህይወቴ ናፍቆኛል። እንደ ሰው በትክክል ማሰብም እፈልጋለሁ። እንደ ሰውም ሰው ከሰው ጋር መሆን እፈልጋለሁ። ይህ ሁሉ በእኔ ላይ ተናግሬ መጥቻ አላፈርኩም። በእውነት ሄጃለሁኝ፣ የሚገርም ግን እዚህ ቸርች ብዬ ነው የመጣሁት። ብዙ ቸርች ሄጃለሁ። ወደ ሌላ እግሬን ሳነሳ እሄዳለሁ፣ ግን እዚህ ሀሙስ እመጣለሁ፣ ኦር አዋሳ እሄዳለሁ ስል ሰበቡ ሳንካው ብዛቱ አትጠይቀኝ። ዛሬ ግን የፈለገ ነገር ይምጣ። ዛሬ አሁን ኃይለኛ ጉዳይ ነበረኝ፣ ግን አልሄድም። እዛ ነው የምሄደው። እዛ ሳልሄድማ በፍጹም ተመልሻለሁ ብዬ ነው የመጣሁት። የመጨረሻ ደስተኛ ነኝ፣ በጣም በእውነት በጣም መስታወት ኖሮ ፊቴን ባይ ደስ ይለኝ ነበር። ዘመኔን ሙሉ አሁን በጣም የምወደው አዲስ ቸርች ነው የጀመርኩት፣ እማራለሁኝ አገልግሎትም እማራለሁኝ፣ ቸርች ቤተክርስቲያንን ባለኝ አቅም አገለግላለሁኝ። ጌታ ይባረክ። ህብረት እፈጥራለሁኝ። ብቸኝነት ነው ሞ ከእንግዲህ በኋላ ቸው ብየዋለሁ፣ ቸው እና ጌታ ይባረክ። በጣም ደስ ያለኝ እኔ የማስተላልፈው ቢኖር ጌታ ይበልጣል፣ ከሁሉ በላይ ጌታ ነው። ቢኖረንም ባይኖረንም ብናገኝም ብናጣም ጌታ መልካም ነው። ጌታ ያዋጣናል። ሌላ ነገር ሁሉም አላፊ ነው። ያጠፋናል እንጂ አያለማንም። ከጌታ ጋር መጣበቅ ግን ትርፍ አለው። ትርፍ ትርፍ ትርፍ አለው እና ጌታ ይባረክ ሱራፌልዬ ደግሞ እግዚአብሔር ይባርክ እወድሃለሁ። ብርክ በልልኝ።